ከምግብ ዘይት ጋር በተያያዘ አምራቾች የሚሰሩት አስደንጋጭ መረጃ ወጣ። ደህንነቱ ያልተጠበቀ ምርት ባቀረቡና ፈቃድ በሌላቸው ከሰባ በላይ ድርጅቶች ላይ እርምጃ ቢወሰድም ጉዳዩ አደገኛ በመሆኑ ተጠቃሚዎች ጥንቃቄ እንዲያደርጉ ተጠይቀዋል። በሌላ በኩል ደግሞ ከ43 ሚሊዮን በላይ የመክፈል አቅም የሌላቸው ዜጎች በጤና መድን ተጠቃሚ መሆናቸው ተነግሯል። የመክፈል አቅምን መሰረት ያደረገ የማህበረሰብ አቀፍ ጤና መድን የመዋጮ መጠን ተግባራዊ ማድረግ እንደተቻለም ሰምተ

ከምግብ ዘይት ጋር በተያያዘ አምራቾች የሚሰሩት አስደንጋጭ መረጃ ወጣ። ደህንነቱ ያልተጠበቀ ምርት ባቀረቡና ፈቃድ በሌላቸው ከሰባ በላይ ድርጅቶች ላይ እርምጃ ቢወሰድም ጉዳዩ አደገኛ በመሆኑ ተጠቃሚዎች ጥንቃቄ እንዲያደርጉ ተጠይቋል። በዚህም መሰረት የምግብ ዘይት ላይ ያልተፈቀደ ኬሚካል በመጨመር ቀለሙን የሚያስተካክሉ አምራቾች መኖራቸውን ሰምተናል። ጤና ላይ ጉዳት የሚያስከትልና ጥራት የጎደለው የምግብ ዘይት ምርት ላይ እንደ ሃይድሮጅኔት ያሉ ኬሚካሎችን በመጨመር ጥራት ያለው በማስመሰል ለገበያ የሚያቀርቡ ህገወጦችን ለመቆጣጠር የሚያስችል አዲስ ስርዓት መዘርጋቱን የኢትዮጵያ ምግብና መድኃኒት ባለስልጣን አስታወቀ። አንዳንድ አምራች ድርጅቶችና ነጋዴዎች ጥራት የጎደለው ምርታቸው ጥራት ካለው ምርት ጋር በመልክ እንዲመሳሰል ለማድረግ ለምግብ ግብዓትነት እንዲውል ያልተፈቀደ ቀለም እንደሚጨምሩ ደርሼበታለው ነው ያለው ተቋሙ። ይህንንና ይህንን መሰል ህገወጥ የወንጀል ተግባር ለማስቆም የተዘረጋው አዲሱ ስርዓት ምርቱ ከፋብሪካ ወጥቶ ለተጠቃሚው እስኪቀርብ ድረስ ያለውን የመስራት ሂደት ከስር ከስር የሚፈትሽና የሚያረጋግጥ መሆኑን ተገልጿል። የባለስልጣኑ የእንስሳት ተዋጽኦና አልሚ ምግብ ዴስክ ኃላፊ አቶ መሐመድ ሁሴን እንደተናገሩት አዲሱ ስርዓት ሥራ ላይ ከዋለ ወዲህ ተመሳሳይ ተግባር የሚፈጽሙ ጥፋተኞችን ከእኩይ ድርጊታቸው ተቆጥበዋል ብለዋል። ቁጥጥርና ክትትሉን ውጤታማነት የሚያሳየውም በአሁኑ ሰዓት ከ90 በመቶ በላይ የሚሆኑት ዘይት አምራቾች ደረጃቸውን የጠበቁ የምግብ ዘይት ምርቶችን ለገበያ ማቅረባቸው እንደሆነ አብራርተዋል። በቴክኖሎጂ የታገዘው የአሰራር ስርዓት ድንገተ ከፍተኛ ፍተሻን፣ የላብራቶሪ ምርመራን፣ የምርት ግብዓት ፍተሻን፣ የአመራረት ሂደትንና መሰል ለጥራት አስተዋጽኦ ያላቸው ተግባራትን ፈትሾ ማሳለፍን ያጠቃልላል ተብሏል። ባለስልጣኑ ከዚህ በፊት ደህንነቱ ያልተረጋገጠ የምግብ ዘይት ለገበያ ባቀረቡና የብቃት ማረጋገጫ በሌላቸው ከሰባ በላይ የምግብ ዘይት አምራች ድርጅቶች ላይ እርምጃ መውሰዱን መዘገባችን ይታወሳል። የህብረተሰቡን ጤና የሚጎዱ እንዲህ አይነት ህገወጥ ተግባራትን ሙሉ ለሙሉ ለመቆጣጠር ዜጎች ህገወጥ ተግባራትን ለማጋለጥ ጥቁማ በመስጠት እንዲተባበሩም ኃላፊው አሳስበዋል። ከዚሁ ጋር በተያያዘ በምግብ ዘይት ምርት ላይ የዋጋ ጭማሪ የሚያስደርግ የአቅርቦት እጥረት አለመኖሩ ተገልጿል። በምግብ ዘይት ምርት ላይ የአቅርቦት እጥረት አለመኖሩን የአዲስ አበባ ከተማ አስተዳደር ንግድ ቢሮ ነው ያስታወቀው። ከቅርብ ጊዜያት ወዲህ በተለይም በመዲናዋ አዲስ አበባ ከተማ በምግብ ዘይት ምርት ላይ የዋጋ ጭማሪ መታየቱ ይታወቃል። በምግብ ዘይት ምርት ላይ የዋጋ ጭማሪ እንዲኖር የሚያስችል የአቅርቦት እጥረት አለመኖሩን የአዲስ አበባ ንግድ ቢሮ የኮሚኒኬሽን ዳይሬክተር የሆኑት አቶ አሸናፊ ብርሃኑ ተናግረዋል። አክለውም በሰንበት የገበያ ማዕከላት ላይ የዘይት ምርት በ1364 ብር እየተሸጠ እንደሚገኝ ጠቁመዋል። የምግብ ዘይት ምርት በሰንበት ገበያና በገበያ ማዕከላት በቅናሽ እንዲሸጥ የሚደረግበት የገበያ ስርዓት መኖሩንም ገልጸዋል። የኮሚኒኬሽን ዳይሬክተሩ አክለውም ከአቅርቦት በተጨማሪ በምርት ጥራት ላይ ትኩረት ተሰጥቶ እየተሰራ መሆኑን በመግለጽ በምርት አቅርቦት ላይ እጥረት እንዳይፈጠርም የአዲስ አበባ ንግድ ቢሮ ከክልሎች ጋር በጋራ እየሰራ መሆኑን ተናግረዋል። በቢሮ በተደረገው የገበያ ቁጥጥር አብዛኛው ነጋዴ ለሚሸጠው ምርት የዋጋ ዝርዝር እየለጠፈ አለመሆኑን ጠቁመዋል። ነጋዴዎች ምርት የዋጋ ዝርዝር የመለጠፍ ኃላፊነት ቢኖርባቸውም አብዛኞቹ ኃላፊነታቸውን በተገቢው መንገድ እየተወጡ አለመሆኑን ተናግረዋል። በሌላ በኩል ደግሞ ከ43 ሚሊዮን በላይ የመክፈል አቅም የሌላቸው ዜጎች በጤና መድን ተጠቃሚ መሆናቸው ተነግረዋል። የኢትዮጵያ ጤና መድን አገልግሎት ዋና ዳይሬክተር አቶ ተስፋዬ ወርቁ የ2018 የበጀት ዓመት ምዝገባን አስመልክቶ በሰጡት መግለጫ አገልግሎቱ በመንግስት ድጎም አማካኝነት ለሚሊዮኖች ድጋፍ መስጠቱን አስታውቀዋል። ዋና ዳይሬክተሩ እንዳሉት አገልግሎቱ የዜጎችን ኢኮኖሚያዊ አቅም ግምት ውስጥ በማስገባት በአጠቃላይ ከአራት ነጥብ ሶስት ሚሊዮን በላይ መክፈል አቅም የሌላቸውን እማወራዎችና አባወራዎች በጤና መድን ተጠቃሚ ማድረግ ተችሏል። ይህ ትልቅ ስኬት ሲሆን፣ መንግስት ለዜጎቹ የጤና ጥበቃ ያለውን ቁርጠኝነት የሚያሳይ ነው ብለዋል። አገልግሎቱ በአጠቃላይ ከ63 ሚሊዮን በላይ ዜጎችን የጤና መድን ሽፋን ስር ማስገባቱ ታውቋል። ይህም 136ሚ ሚሊዮን የሚሆኑ እማወራዎችና አባወራዎችን ያካተተ ነው። የዚህን ያህል ቁጥር ያለው አቅም የሌለው ዜጋ ተጠቃሚ ለማድረግ ከመዋጮ ስብስብ ውስጥ ከ7 ቢሊዮን ብር በላይ የሚሆነው በመንግስት የተደጎመ ገንዘብ ስለመሆኑ ተገልጿል። አገልግሎቱ እስካሁን በአጠቃላይ ከ19 ቢሊዮን ብር በላይ መሰብሰቡን አስታውቀዋል። አቶ ተስፋዬ ወርቁ በመግለጫቸው የጤና መድን አገልግሎቱ 1195 ወረዳዎችን ተደራሽ ማድረጉን ጠቁመዋል። ከእነዚህ ውስጥ 737 ወረዳዎች ገቢን መሰረት ያደረገ የመዋጮ ሥርዓትን ተግባራዊ እያደረጉ ይገኛሉ። ዋና ዳይሬክተሩ አገልግሎቱን ለማዘመን የፋይዳ መታወቂያ ወይም ዲጂታል አይዲ አስፈላጊነት ላይ አጽንዖት ሰጥተውበታል። በተጨማሪም የፋይናንስ ዘላቂነትን ለማረጋገጥ ሲባል ቀደም ሲል የነበረው ኢፍታዊ የገቢ ማሰባሰቢያ መንገድ ታርሞ ገቢን መሰረት ያደረገ የመዋጮ ወጪ እንዲሆን ማሻሻያ መደረጉን ገልጸዋል። በአሁኑ ወቅት የ2018 በጀት ዓመት የአባላት ምዝገባና የመዋጮ ስብሰባ በአዲስ አበባና በሸገር ከተማ ከጥቅምት ወር ጀምሮ እስከ ጋር መጨረሻ ድረስ እንደሚካሄድ አገልግሎቱ አስታውቋል። ከዚሁ ጎን ለጎን ባለፈው በጀት ዓመት በ738 ወረዳዎች ላይ የመክፈል አቅምን መሰረት ያደረገ የማህበረሰብ አቀፍ ጤና መድን የመዋጮ መጠን ተግባራዊ ማድረግ እንደተቻለም የኢትዮጵያ ጤና መድን አገልግሎት አስታውቋል። የአባላትን የመክፈል አቅም መሰረት ያደረገ የአሰራር ስርዓት መዘጋጀቱን የአገልግሎቱ ምክትል ዋና ዳይሬክተር የአምሮት አንዱ ዓለም ተናግረዋል። በተጨማሪም በአገልግሎቱ የስራ አመራር ቦርድ እንዲጸድቅ ከመደረጉ በፊት ወጥ የሆነ የማስፈጸ ማስጠሚያ መመሪያ ማንዋል የማዘጋጀትና የማጽደቅ ስራ መሰራቱን ገልጸዋል። ሆኖም የሀብት ግመታ ወይም ልየታ ስራን በተመለከተ በገጠርም ሆነ በከተማ የሚገኙ የአገልግሎቱ አባላት በሦስት ደረጃ የመለየት ስራ እንደተሰራ ተጠቁመዋል። በዚህም ከፍተኛ መካከለኛና ዝቅተኛ ገቢ በሚል ደረጃ የመለየት ስራ መሰራቱን ነው ምክትል ዋና ዳይሬክተሯ የተናገሩት። በዚህም መሰረት በ738 ወረዳዎች ላይ የመክፈል አቅምን መሠረት ያደረገ የማህበረሰብ አቀፍ የጤና መድን የመዋጮ መጠን ተግባራዊ ተደረገ ተደርጓል ብለዋል። በአባላት ምጣኔ በኩል በ2017 በጀት ዓመት ከ63 ሚሊዮን በላይ ተጠቃሚዎች የማህበረሰብ አቀፍ የጤና መድን አባላት በማድረግ የአባልነት ምጣኔ 84 በመቶ ማድረስ መቻሉን ገልጸዋል። በቀጣይ ጊዜም ምጣኔውን ወደ 95 በመቶ በማድረስ የፋይናንስ ዘላቂነቱን ይበልጥ ለማረጋገጥ እየተሰራ እንደሚገኝ ገልጸዋል። በአሁኑ ወቅት በሁሉም ክልሎችና ከተማ አስተዳደሮች በሚገኙ 1195 ወረዳዎች እየተተገበረ መሆኑን የአገልግሎቱ ምክትል ዋና ዳይሬክተር ተናግረዋል። ተገኝተዋል በ2018 በጀት ዓመት ጤና መድን ያልጀመሩ በትግራይ 93 ወረዳዎችና በሶማሌ ክልል 32 በአጠቃላይ 125 ወረዳዎች እንዲጀምሩ ለማድረግ መታቀዱን አስረድተዋል በሌላ በኩል በ2017 በጀት ዓመት 3749 በሚሆኑ የመንግስት የጤና ተቋማትና በ598 የግል ጤና ተቋማት ውል በማሰር የጤና መድን አገልግሎት እንደተሰጠ ገልጸዋል በዚህም 45 ሚሊዮን 471976 የሚሆኑ አባላትና ተጠቃሚ ተሸካሚዎች የጤና መድን አገልግሎት እንዳገኙ ተናግረዋል። በዚህም በ2018 በጀት ዓመት የአባላት ምዝገባና እድሳት ስራ በአዲስ አበባና በሸገር ሲቲ ከጥቅምት ወር ጀምሮ እየተከናወነ መሆኑን የተገለጸ ሲሆን በሁሉም ክልሎች እንደየአካባቢያቸው ተጨባጭ ሁኔታ እስከ ጥር መጨረሻ ድረስ እንደሚጠናቀቅ ተመላክቷል።